ማታ ያልነገርኳችሁ ትጨነቃላችሁ ብዬ ነው ያው አሁን በዚህ ጧቴ ነው የምነግራችሁ ማለት ነው እና ዲሄድ ነው እኔ ሳልኖር በቃ ማለት ደስተኛ ናችሁ ስለዚህ በዚህ ቀጥሉበት አሁን ምትሄደው አረ በፍጹም አረ በፍጹም እሷ ጋር ከተገናኘሽ ጊዜ ጀምሮ እኔን የማግኘት ፍላጎትሽ እራሱ እንደ በፊቱ አይደለም አንደኛ ነገር ሁለተኛ ነገር እንደ በፊቱ ምደብ ይመስልሻል እንጂ የደወልሽም አይደለም ይሄን ደግሞ አንቺም ታውቂዋለሽ እኔ እናንተን ደስታ ነው ፈልገው፣ ሁለታችሁ እኔ ሳልኖርበት እንደዚህ ደስተኛ ከሆናችሁ እኔ በጣም ደስ ይለኛል። ምክንያቱም አልጨነቅም፣ የሄደበት ቦታ ምናምን ራሱ ነፃነት ይኖረኛል ማለት ነው። ደስታለኝ በፍጹም እኔ አንቺ ስላለሽ ምናና አለው ምናምን

አንተ ከስለ አባክህ ምን አይደስተኛ ሆናለሁ አንዴ አረ ቢኒ ያለቀሰች ነው ማርያም ይደብራል ቢኒ ላይ ይደብራል እንደዚህ ሆነ ለቃት እንድትል አልፈው አንተ ቢኒ ሰላም ሰላም ውድ እና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደና ነኝ። በያላችሁበት ሁላችሁም ሰላም ጤና ፍቅር እንደሆናችሁ ተስፋ አደርጋለሁ። በእውነቱ ያው ማለት ተናፍቃችኋል የምር በጣም ናፍቃችሁኛል። ያው በአሁኑ እንግዲህ ብቸኛ ብቻኛ ሆኜላችኋለሁ እንደምታውቁት እና ትንሽ እንደምታዩት፣ ይሁን ከሳ ጋር ትንሽ እንዴ ነኝ ዞላ ስተኛል አልከሰውብም አ ትንሽ ታው ከስቻለሁ። አዎ የምር ያው እንግዲህ መቼስ ብቸኛ ሆኖ ያው የሚንከባከበኝ ሰው ስለሌለ ነው። እህቴ ነበረች እህቴም እንግዲህ ያው ሄለን ትሻለኛለች ብላ ያው እንግዲህ ሄለን ጋ ከሄደች ከርማለች ማለት ነው። የእውነት እኔ ደብሮኛል በቃ ማለት ያው ሁለታቸው አንድ ላይ መፈላለጋቸው ምናም ምናም ደስ ይላል። ያው ሄሉን ብቸኛ እኔ ምናም ምናም ስላለች ማለት ነውና፣ ዞሮ ዞሮ ግን ያው እኔስ በዛ ምክንያት ትንሸው እንደምታየኝ ጥሩ ላይ አይደለሁም። በዛ ነው እንደዚህ ትንሽ የከሰውት ለማለት ነው። ያው እንግዲህ ዛሬ የመጣውበት አንድ ጉዳይ አለ ለእናንተ ማወቅ ያለባችሁ ምን ልነግራችሁ ያሰብኩት ነገርና ማለት እንዴት እንደምነግራችሁ አላውቅም። በቃ ያው ይህን ነገር ሳስብ በጣም ተጨንቄበት ነው እና ነገራቶች ማለት ጥሩ አይደለም። አሁን ላይ ያው የሆነ ጊዜ ላይ ደስተኛ ነበርኩኝ፣ ምናም ምናም ምናም ሄሉም አብራኝ ነበረች፣ ሁሌ እንገናኝ ነበረ ምናም እና ብቻ። አሁን ላይ ደግሞ ሄሉና ያው በቃ አንድ ቤት ሁለቱም መኖር ከጀመሩ በኋላ እኔን ረስተውኛል። ስለዚህ ከዚህ በፊት እንደምታስታውሱት ያው ሌላ ሀገር ሄዳለሁ ብዬ ነበር እና ያው ያ ነገር ከዚህ በፊት ሄሉንም እዣት እና መሄድ ነበር ማስበው ብቸኛ እንዳትሆን ማለት ነው እና እዚህ ብቻዋን እንዳትሆን ምናምን እዣት ነበር ለሄዳ ያሰብኩት። ግን በአንዳንድ ምክንያቶች እዣት አልሄድኩም ቀርቼ ነበር ማለት ነው። ያው ሄሉ ብቸኛ ስለምትሆን ብዬ ለሱ አስቤ ምናምን ቀርቼ ነበር እና አሁን ግን ሄሉና ያቡ ያው ስለተገናኙ አንድ ቤት መኖር ስለጀመሩ ሁለቱም አይደብራቸውም፣ እኔ መሄድ አለብኝ ማለት ነውና፣ ማለት ይሄን ስላችሁ ያው እንትን ብዬ ምናምን አይደለም። ግን እዚህ በቃ እነሱ ሁለቱ አንድ ላይ ስለሆኑ አይደብራቸውም። ስለዚህ ያው እኔ ሙቭ ላደርግ ነው፣ ወደ ሌላ ሀገር ልሄድ ነው። የእውነት ልሄድ ነው ማለት ነው። ልሄድ ነው ማለት ነው። ያው ልሄድ ነው ማለት በቃ ያው። ከዚህ በፊት ለሄሉ ብዬ ነበር የቀረውት፣ ሄሉ ብቸኛ ስለሆነች ምናምን ነገር ነበር የቀረውትና፣ አሁን ግን ግዴታ ምን አሁን ምንም የተቀየረ ነገር የለም። አሁንማ በቃ ያው ሁለቱም አንድ ላይ መኖር ጀመሩ፣ ደስተኛ ናቸው ምናምን ስለዚህ ማኔ ያው አላስፈልጋትም ማለት ነው። እንደዚህ ደስተኛ እኔ ደስተኛ እንድትሆን ነው ፈልጎ። ዞሮ ዞሮ ሄሉ ማለት ነውና ከዚህ በፊት ምትፈልገው ልሄድ ነው እና ያው ያው ሁላችሁ እነሱ ጋን ያለሁት እና ሄሉ ጋን ያለሁት ምክንያቱም ያው ማታ ብነግራቸው ይረበሻሉ ብዬ ነው። አሁን ያው ቀጥታ ነግራቸው በዚሁ ነው መሄደውና እንዳይረበሹና እንትን እንዳይሉ ነው። አሁን ቀጥታ ነግሬያቸው በዚሁ የምሄደው ማለት ነው። ማለት በቃ አስቤበታለሁ በደንብ አስቤበታለሁ። ግዴታ መሄድ አለብኝ እኔ። ገብቶሀል አይደለ? ደስ ይላችኋል አሁን እሷ ስለመጣች ምናምን ከሆነ በጣም ነው የሚደብራችሁ። አይ እሷ ስለመጣች ሳይሆን እኔ ዞሮ ዞሮ ሄሉ ብቻ ብቻዋን እንዳትሆን ነው የምፈልገው። ገብቶሀል አይደለ? አሁን ደግሞ ያቡ አለችላት። ስለዚህ ምንም አይደብራትም ማለት ነው። እነሱ በጣም ሁለቱ በጣም ደስተኛ ሆኗል። ታውቃለህ፣ እኔን ራሱ እኮ ረስተውኛል። ቼክ እራሱ አያረጉኝም። ስለዚህ እኔ ደግሞ ያው መሄድ ነበረብኝ። ያኔም የቀረሁት ያው እንደ ሁላችሁም እንደምታቁት ለሄሉ ብዬ ነበር የቀረሁት ያው ማለት ብቻዋ እንዳትሆን ይያተም ሌላ አስቤ ነበር ግን ላይ መቻት ይችላል ይያተም የሄድበት ቦታና ያው ግዴታ መሄድ አለብኝ በእውነት ያው እንግዲህ ተሰናበታቸዋለሁ ማለት ነው። ደስተኛ አይሆኑም ይህንን ነገር ሲሰሙ። አረ ምንም አይመስላቸውም። በስመ አብ አሁን እኮ እነሱ ማንንም አይሰሙም እኮ ፍቅር ላይ ናቸው። ጭራሽ ማንንም አይሰሙ ወንድም እኔን ማን ሊሉኝ ይችላሉ? ራሱ ሲሄድ ማለት ነው። እና ጭራሽ አይሰሙኝም ነው ብል። ስለዚህ ያው ነው። እኔ በደንብ አስቤበታለሁ ማለት ማታ በደንብ አስቤበት ነው የወሰንኩት ይህንን ውሳኔና፣ ያው በዚህ አጋጣሚ ያው ሁላችሁንም እወዳችኋለሁ። ትናፍቁኛላችሁ፣ ግን እንዴት ነው በየመሀል መሀሉ የምንገናኝ ይመስለኛል። በጣም በጣም ስትናፍቁኝ እመጣለሁ። እግዚአብሔር ካለ እንግዲህ ቶሎ ልመለስ ይችላለሁ፣ ካልሆነ ደግሞ ያው ትንሽ እቆያለሁ ማለት ነውና ብቻ ያው ይሄንን ልንገራችሁ ብዬ ነው። እንሂድና እንግዲህ እነ ሄሉና ያቡን በአቴር ነበር ደስ የሚል እናንተንም በዚሁ እንሰናበታችኋለን ማለት ነው በቃ። ወደ ቤት እንግባና አስቲ መርዷቸውን እንግዲህ መርዷቸውን ልንገራችሁ። አረ እነሱ ጭራሽ ጭራሽ አረ ሂድልን ነው የሚሉኝ

እንዴ! ልብሷን ታላት ነው? ልብስ ማ ምን እንዳለ፣ ልብሷን ቤቱ ደምቋል በጣም በጣም ጭራሽ ቡና አፍለታችኋል። ፊልም እያያችሁ ነው? ምነው ሄሉ፣ ምን እያደረጋችሁ ነው? ማለት ቪዲዮ አሰሩም መቀኝ የተባረቀ እኔ አፍሉልኝ ብያቸው እኮ በደብድብ ራሱ አይፈሉልኝ። ቆይ ማለት እኛ እንዳንኖር ነበር ማለት ፍላጎታቸው የነበረው? እንደዚህ ደግሞ ምን ሆናችሁ ነው አልገባኝ። ማለት ቪዲዮ እየሰራችሁ አይደለም ተመችቷችሁ። በቃ ማለት ምን ሆናችሁ ነው? እኔ ጋር ደውሉ ምን አትሉ። ከህይወታችሁ እስከ ወጣ ነበር የፈለጋችሁት። ፈጠረውን ነገር ነገር ነው አይደለም። ምንም የተፈጠረ ነገር የለም። በቃ ማለት አልተመቸንም፣ ቪዲዮ አልሰራንም። ምንድን ነው ያልተመቻችሁ? ቡና አፍልታችኋል፣ ጨሳጨሳችኋል፣ ፊልማችሁን እያያችሁ ነው፣ ምግባችሁን እየበላችሁ ነው። ምንድን ነው ያልተመቻችሁ ነገር እና ታዲያ ቤት ውስጥ መሆንና ቪዲዮ መስራት አንድ ነው እንዴ? ቤት ከሆናችሁ ምን ረፍታላችሁ፣ ለምድር ወጣ ብላችሁ ቪዲዮ ምናምን ማሰሩት አልተመቸንም። እንደ መብታችሁ ደሞ አታስቆሚ ችግር የለውም። የኔ ወሬ እኔ አልጨቀጭቅሽም ችግር የለውም እኮ ታድያ ምንድን ነው የምትለኝ? የኔ ንግግርማ ጭቅጭቃል ማለት። አሁን ያው እንዳዩዋችሁ ከሆነ ሁለታችሁ በጣም ደስተኛ ናችሁ። ቤታችሁ ውስጥ ቡና ጭሳችኋል፣ ፊልማችሁን እያያችሁ ነው። ፋንዲሻ ቆሎ አለ ምናምን፣ ደስተኛ ናችሁ። ምግብ ትሰሪያለች፣ ምግብ ትሰራለች፣ እየበላችሁ ነው። እኔ ባዶ ወዴን እያደርኩ ነው። ይሁን፣ እናንተ ዋናው ምቾታችሁ ነው። እና ስለዚህ ያው የተረደት ነገር ምንም ምንም አላስፈልጋችሁም፣ ያው ከማላችሁ ይወጣላችሁ። እና ያው ማታ ያልነገርኳችሁ ትጨነቃላችሁ ብዬ ነው። ያው በዚህ ጧቴን የምነግራችሁ ማለት ነው። እና ልሄድ ነው፣ ወደ ሌላ ሀገር ልሄድ ነው። ከዚህ በፊት ታውቂያለሽ ለሄድ ብዬ የቀረሁበትን ምክንያት። እና አሁን ግን አንቺም ያው ከቡጋ ደስተኛ ስለሆንሽ ብቻሽን አይደለሽም ምናምን ነገር ከኔ ጋር ከነበርሽበት ጊዜ ይልቅ አሁን ደግሞ በጣም ደስተኛ ሆነሽ ስላየሁሽ ምንም በጣም ደስ ብሎኛል። ያው የአንቺን ደስታ ነው የሚፈልገው ዞሮ ዞሮ ማለት ነው። ስለዚህ ልሄድ ነው፣ ያው ሻንጣዬን ይዣለሁ ምናምን። ማታ ያልነገርኳችሁ ያው ትጨነቃላችሁ ብዬ ነው። አሁን ቀጥታ ወስኜ ነው የመጣሁት እና ነው ጋር ጽሬንም ይጃሉሽ እሷም ለብቻ ከምትውል እኔም ለብቻ ከምንውል ብለን እዚህ ሆንን። ሲቀጥል ደግሞ ያ ነገር ደግሞ ተስማምተን ያደረግንበት ነገር ነው እንጂ በግድ አስገድደን የሆነ ነገር አይደለም። እኔ ስንስማማ ደግሞ ስማኝ፣ መጀመሪያ ስማኝ፣ የራስን ብቻ ተናገሩ። ለመምጣት ከሆነ እኮ መምጣት አልፈለግም ነበር። በዛው መሄድ ትችል ነበር። እኔ እኮ ወስኝ እኮ ነው የመጠ ምንም እኔ አሁን ስለመወሰንህ አይደለም። በዛው መሄድ ትችል ነበረ። ግን አንድ ነገር ልገር ሲጀመር ደግሞ ሰው ለሁሉም ሰው ያለው አስተሳሰብ ማለት ለሁሉም ሰው ያለው ቦታ ይለያያል። እኔ ለአንተ ያለኝ ቦታና ለያቡ ያለኝ ቦታ ይለያያል። እሷ እንደ ሴት ነው ቦታ ያለ አንተ ደግሞ እንደወንድ ነው ቦታ ያለ የትም አይገናኝም። ለአንተ ያለኝ ቦታና ለእሷ ያለኝ ቦታ የሁለታችሁም በእኔ ልብ ውስጥ ቦታ አላችሁ። ስለዚህ እንደዚህ ግን የሚያዳርስ ነገር ጭራሽ ማለት ሄዳለው የሚያስችል ነገር ደግሞ ምን በጣም ለምንድን ነው የምትሄደው? እኛ ዝም ያለን ስራ ነው። በቃ ስራው ይዞት ነው ምናምን ብለን ነው እንዳናጨናንቅ ብለን ነው እንጂ ከእኛ ጋር ብትውል ምናምን አይደል፣ በጣም ነው ደስ የሚለን። እኔ እደውልልሀ እንዴ ደውልልና ናልሀ አንተ አይደለ እ ስራ ነኝ አይመቸኝም ምናምን ትለኝ እንዴ እኔ ሳልደውልልህ ቃር ይቻቃለ እንዴ። አሁን ስራ ወጥቻለሁ ስራ ነኝ አሁን አይመቸኝም፣ ማል በጣም በቃ ሌላ ቀን ምናምን ትለኝ አንተ አይደለ አሁን ደግሞ ማለት እዚህ የሚያዳርስ እኔ ስልክ ስደውል ሰላም ሳላ አልቀረው፣ ሳልደውልልህ አልቀረው። በፊት ከመደውለው እኔ ለአንተ እኮ አለው በፊት ከምወራው ለአንቺ ነው የሚመስልሽ። አልቀነሽ ከእሷ ጋር ከተገናኘሽ ጊዜ ጀምሮ እኔ የማግኘት ፍላጎትሽ እራሱ እንደ በፊቱ አይደለም። አንደኛ ነገር፣ ሁለተኛ ነገር እንደ በፊቱ የምትደውይ ይመስልሻል እንጂ የደወልሽም አይደለም። ይሄን ደግሞ አንቺም ታውቂዋለሽ፣ እሷም ታውቂዋለች። እሷም ደግሞ አንድ ቀን አንቺ ራሱ አንድም ቀን እኔ ደውለሽልኝ አታቂ። በጣም ታዝቤሻለሁ ማለት ነው። እሺ ሌላ ነገር ደግሞ እኔ ብቻ ነኝ፣ ምን ሆንክ ምናምን። ለማንኛውም እናንተ ሁሉም ነገር እኔ ይወላችሁ። አሁን እኔ ዞሮ ዞሮ ማት እንደ ክፋትም በምንም ነገር አትረዱብኝ። እኔ እናንተን ደስታ ነው ፈልገው። ሁለታችሁ እኔ ሳልኖርበት እንደዚህ ደስተኛ ከሆናችሁ እኔ በጣም ደስ ይለኛል፣ ምክንያቱም አልጨነቅም። የደበት ቦታ ምናምን ራሱ ነፃነት ይኖረኛል ማለት ነው። ልቆይም ይችላሉ ላልቆይም ይችላሉ። ብቻ እስከዛ ድረስ ግን ሁለታችሁ ደስተኛ ሆናችሁ በማየቴ እንደዚህ በቃ ቤቱን ፏፏ አርጋችሁ ና ሁለታችሁ። ስለዚህ እኔ ሳልኖር በቃ ማለት ደስተኛ ናችሁ። ስለዚህ በዚሁ ቀጥሉበት። አረ በፍጹም አረ በፍጹም እንዴ እናንተ። አንቺ ብቻሽ እንዳልሆንሽ ሳይ ደስተኛ እንደሆን ሳይ ጊዜ ደስታለኝ። በፍጹም ያው እኔ አንቺ ስላልሽ ምናምን አይደለም ይልሽ። እኔ ዞሮ ዞሮ አሁን እኔ አሁን ዞሮ ዞሮ ይልሽ ባገኝ ይያለው ምናምን እኔ ቤት እያለሁ ማይመጣም። ሄድ ቤት በሳምንት አንድ ቀን ምግብ ምናምን ቤት አረ፣ የውልሽ አንደኛ ነገር እርዳት ትንሽ፣ ከዛ ቦታ ላይ ያው፣ አንደኛ የውልሽ፣ አሁን ወስኝን የመጣው ቀይን ይዣለው፣ ያለችኝን ልብስ ምናምን ነገር ይዣለሁ። ካስፈለገኝ እዛ ሌላ አንትን ገዛለው ምናምን ነገር። አሁን ለምፈልገው ነገር የምፈልገውን ነገር ይዣለሁ ማለት ነው። ስለዚህ ምንም እናንተ እንትን በሉ። እኔ ደግሞ ማታ እንትን ያላልኩት በቃ እንዳላስጨንቃችሁ ብዬ ነው። ምናምን ነገር ገብቶሻል፣ አይደለም? ምንም ይሄ በእግዚአብሔር የሚያስብል ሁኔታ አይደለም። እኔ ወስኜ ነው የመጣሁት። ምንም ጥፋት አይደለም። ይልሽ ሉ እኔ መሄድ ነበረብኝ። ያኔ ያልሄድኩት ባንቺ ምክንያት ነው። ብቻሽን ትችሽ አሁን አንቺ ስላለሽ፣ አዎ አሁን አንቺ ደስተኛ ነሽ፣ ከአንቺ ከያቡ ጋር ደስተኛ ነሽ። ምናምን ነገር በቃ ስለዚህ እኔ ከልቤ ነው የፈቀድኩት። እኔ እኮ ደስተኛ ስለሆናችሁ ነው ይህን ነገር አይደረግ ስለዚህ፣ አሁን እኔ በማላችሁንም ስለማላደርግ፣ እኔ እኮ ጥፋት አትፍተሽ ነው። ይቅርታ ምጠቂ ምንም እኮ አላጠፋሽም። እንደ ለምሮ ይቅርታ ምጠቂ በቃ አሁን እኔ ምንም እንደማይደበርሽ አይችኋለሁ ምናምን ነገር በጣም ደስተኛ ነሽ ከማስቡ በላይ ስለዚህ፣ እኔ ደግሞ ይህን የፈለግኩት እኮ አሁን ብሄድም ምን የምትጎጁ ነገር የለም። ምን እስካሁን ድረስ ምን ተጎዳሽ? እንደዚህ ደስተኛውን ይሻል። ምክንያቱም እኔ በቃ እነሱ ደስተኛ ናቸው። እኔ እኔ ደግሞ ትንሽ ግዴታ ነው፣ መሄድ አለብኝ። አሁን ሁለታችሁም ማንደኛ በቃ በጣም ደስተኛ ናችሁ። ገባሽ አደለ? ስለዚህ እኔ ምንም አላደርግላችሁም። እንደዚህ እንኳን እኔ ቡና ፍቺ ልሻ አላቅም ለዚህ ምንም አልጠቅም። እግዚአብሔር ነው እኔ አልፈልግም። ያሰብኩበት ምናምን ነገር ስለሆነ ይሄ ግዴታዬ ነው። እኔ በስለምኑ ምናምን ነይ፣ ችግር የለውም። አንቺ ምን እኔ አንዴ ይኸውልሽ በጻበይን ታውቂያለሽ፣ አይደለ አንዴ የሆነ ውሳኔ ከወሰንኩ ውስንኩ ደግሞ እኔ ይቅርታ ምናምን አትበይኝ። አንደኛ ነገር ምንም አድርገሽ አላጠፋሽ። በቃ አሁን ባለሽበት ሁኔታ ደስተኛ ነሽ። እኔ በቶሎ ልመጣም እችላለሁ፣ ላልመጣም ይችላሉ፣ አላውቅም አላቅም። ግን ብቻሽን ምንም አይነት ሁኔታ ውስጥ ብትሆኚ እንደማይደብርሽ አይቼዋለሁ። ደግሞ ደስተኛ አትሆኚም። ደስተኛ ቢኒ ቆመ ብላ አስበህ። አይ እኔ አስቤበት ጨርሻለሁ። ሌሊቱን ሙሉ ሌሊቱን ሙሉ አስቤበት አሰላስዬበት የወሰንኩት ውሳኔ ነው። እኔ ደግሞ አንዴ ከወሰንኩኝ የወሰንኩኝ ነው። በቃ ውሳኔን መመለስ አልችልም፣ ወደኋላ ምንም። ደስተኛ ነች። የተረዳሁት ነገር እሱን ነው። በእናትህ በእናትህ እየለመንኩ ነው። አውቃለሁ የውሳኔ ሰው ነኝ አውቃለሁ ምናምን፣ ግን በቃ እኔ አልፈልግም፣ እንድዛ አልፈልግም። ኧረ ነይ እንጂ አንቺ ተሰላልሽ፣ አይደለም ይልሽ፣ አትልፊ። ሁለት ድካም ነው ሁለት ድካም ነው የሚሆንብሽ። እኔ ልጅቷን ብቻዋን አትተያት፣ ነይ። ምክንያቱም በምንም አይደል ልጅቷም ለምድ ነው የምትለምኝ? እንደ ለምን፣ እኔ ምን አደርግልሽ? ምንድን ነው የሚደብርሽ? መቼ የደበረሽ ነው የሚደብርሽ? ስራ ስለሆንክ ነው። በማርያም እኔ ለዛ ነው እንጂ ልወጣ ነው።

ቢሊያን እነሱ ማዝነውብህ ማለት ነው። ሄድ የለብህ ምንም አያዝኑብኝም። በጣም ደስተኛ ነው የሚሆኑት። እንደዚህ ሆኖ አይቻት አላውቅም። አሁን ነው የሚደብራቸው። እሱንም ደግሞ ስለነገርኳቸው ነው። ገብቶሃል አይደለም? ባልነገራቸው በዛው በሄድ ጨራሽም አያስታውሱኝም ነበር። እሷ ደግሞ እንደዚህ ሆኖ አይቻት አላውቅም። ደብሯታል። አሁን ስለነገርኳቸው ነው። መያዝ ያለብኝን ነገር እንትን ብልሃል። የረሳት ነገር የለም ማለት ነው። ለማንኛውም በደንብ እንትን ተንከባከቢያት። ምንም ችግር የለውም። አረ ቢኒ እያለቀሰች ነው ማርያም። ይደብራል ቢኒ ይደብራል ማርያም እንደዚህ የሆነ ልቃት እንድትሄድ

ፍራንክ ነው እያደረግሽ ያለው። የምር ፍራንክ ነው ያደረጋችሁት እናንተ ብቻ ፍራንክ የምታረጉት። ፍራንክ ማለት በቃ ትናንት ፍራንክ እንደዚህ አስጠቅሶሽ እንዲህ አይነት ፍራንክ ያለው ያው እንግዲህ ቢኒያም በቀሉን እንደሚመልስ ታውቂያለሽ አይደለ

እኔ ግን በጣም በጣም ደስ ብሎ ነው ያለሁት። ምክንያቱም ስላችላ ብላችሁኛ እና ያው ለማንኛውም እንግዲህ ያው ሁላችሁ ውድ ቤተሰቦቻችን የማጠብቁት የማገምጡት እናንተ ራሱ ፕራንክ እንደሆነ ማንም ሰው አያውቅምና እኔ ብቻ ነብኘው ነበርኩ የማውቀው እኔ ያወኩት ነው አያወቅኸው። ይህ መታወቂያ እያልክ ይመችህ፣ ግን አላስባነንክም እና ማንም ሰው ፕራንክ እንደነበረ አያውቅም ከመግቢያው ጀምሮ። እና ያው እንግዲህ በጠዋት ድንገት መጥቼባቸው ሄሉን አስለቅሼ ፕራንክ አድርጌታለሁ። የምር በጣም ደስ ብሎኛል። አሁን ዛሬ ውሉ ማለት የሆነ 50 ሚሊዮን ሎተሪ ከሚወጣልኝ እሷ እንደዚህ ፕራንክ በማድረጌ በጣም ደስ ብሎኛል። እና በጣም ወዳችኋለው። ሄሉን አታልቅሽ፣ አይዞሽ ማለት ሶፍት ነገር ምናምን አቀብሏት። የእኔ ውድ ቤተሰቦች ሶፍት ነገር አቀብሏት ካላችሁም ይሄ ድሮ ምን ነበር የሚባለው እንደዚህ የሚጠረግበት ማህረብ ነገር። ለዚህ ፊት ግን ሶፍቱ ይበቃል። ይሄ ለስላሳ ሰው ስዋይፕ ነገር እና ወዳችኋለሁ። በሚቀጥለው እስክንገናኝ ይመቻችሁ ቸው